የአምላክ ሰላም ይሄንን መልእክት ለምትሰሙ ሁሉ ይሁን። የዓለማት ፈጣሪ የሆነው እግዚአብሔር አምላክ የሰው ልጆችን ለክብሩ በራሱ አምሳል ከፈጠረ በኋላ አብረው ከሚኖሩበት ዓለም በኃጢአት እና በበደል ምክንያት ተለያይተው መኖር እንደጀመሩ መጽሐፍ ቅዱስ ያስተምረናል። ከዛ ጀምሮ እስካሁን ድረስ የሰው ልጆች ከእግዚአብሔር ጋር ተለያይተን በምንኖርበት በዚህ ዓለም ስደት፣ ክፋት፣ ህመም፣ በሽታ፣ መሞት፣ ሐዘን፣ ሰቆቃ የተለያዩ አስከፊ ነገሮች ያሉ። ዳግም መወለድ ዳግም መወለድ ማለት ምን ማለት ነው? ዳግም መወለድ ማለት ከእናት ከአባታችን እንደገና መወለድ ማለት ሳይሆን ከእግዚአብሔር እንደገና መወለድ ነው። ከእግዚአብሔር እንደገና የምንወለደው እንዴት ነው? ከእግዚአብሔር እንደገና የምንወለደው በመንፈስ ነው የምንወለደው። እግዚአብሔር መንፈስ ስለሆነ መንፈስ ከሆነው ከእግዚአብሔር የምንወለደው በመንፈስ ነው። በመንፈስ እንዴት ነው የምንወለደው? በመንፈስ የምንወለደው እግዚአብሔር የመጀመሪያው አዳም ስለወደቀ ከእግዚአብሔር ክብር ስለጎደለ እግዚአብሔር አዳምን ወደ ክብር ለመመለስ ሌላ አማራጭ መንገድን አዘጋጅቷል። ይህ አማራጭ መንገድ ምንድን ነው? ልጁን ኢየሱስ ክርስቶስን ወደ ምድር ልኮ ከሰው እንዲወለድና በስጋ 33 ዓመት ተኩል በምድር ላይ እንዲኖር አድርጓል። ይህ ጌታ ወደ ምድር መጥቶ 33 ዓመት ተኩል የሰው ህይወትን ኖሯል። 33 ዓመት ተኩል የሰው ህይወትን ከኖረ በኋላ ለሰው ልጅ ኃጢአትና በደል በመስቀል ላይ ሞቷል። በመስቀል ላይ ሞቶ ዋጋ ከከፈለ በኋላ ጌታ ኢየሱስ ክርስቶስ ሞቶ አልቀረም። ሙትንና፣ ስኦልን ሴጣንን፣ ሁሉን ነገር አፍራሽ የሆኑ ነገሮችን ካፈረሰ በኋላ ጌታ ኢየሱስ ወደ ሰማይ አርጓል። በእግዚአብሔር አብ ቀኝ ተቀምጧል። መንፈስ ቅዱስ ደግሞ ወደ ምድር መጥቷል። እግዚአብሔር ለዓለም ሁሉ ምህረትን አድርጓል። ይህንን ምህረት የምንቀበለው ጌታ ኢየሱስ ክርስቶስን የግል አዳኛችን የግል ህይወታችን አድርገን በመቀበል ብቻና ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስን ለመቀበል ራሳችንን አሳልፈን መስጠት አለብን። እንዴት ነው ራሳችንን አሳልፈን ምንሰጠው? ድሮ እንመላለስበት የነበረውም መመላለስ ችተን በመንፈስ ቅዱስ አዲስ ልደትን በማግኘት እንደገና መወለድን ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ይላል የእግዚአብሔር ቃል። ስለዚህ እኛ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን በምናምንበት ጊዜ የኢየሱስ ክርስቶስ መንፈስ ወዲያው ወደ እኛ ይመጣና የሞተውን መንፈሳችን ከእግዚአብሔር የተለየው መንፈሳችንን ያድሳል። እንደገና መንፈሳችን ከእግዚአብሔር መንፈስ ጋር እንዲገናኝ ያደርጋል። በዚህ አይነት አዲስ ልደትን እናገኛለን ማለት ነው። አሮጌ ማንነታችን ይወገድና አዲስ ማንነት ከሰማይ ይሰጠናል ማለት ነው። በአዲስ ማንነት እንመላለሳለን። በእንደዚህ አይነት የእግዚአብሔርን ሕይወት እንቀበላለን። የጌታ የኢየሱስ ክርስቶስን ሕይወት፣ የመንፈስ ቅዱስን ሕይወት እንቀበላለን። መንፈስ ቅዱስ በሚሰጠን ምሪት ሁሉ ጊዜ እንመራለን። በመንፈስ ቅዱስ ኃይል እንወጣለን በመንፈስ ቅዱስ ኃይል እንገባለን ማለት ነው። ስለዚህ ይህንን ሁላችን ልንቀበለውና ልንከተለው የሚገባ የእግዚአብሔር ምህረት ነው። ይህንን ምህረት ማረጋገጫው ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም ይላል። ልጁን ኢየሱስ ክርስቶስ እንዲኖረን እንግዲህ ማመን እና ማመን ብቻ ነው። ሌላ አማራጭ መንገድ የለም። ይህንን እንድናደርግ ጌታ ጸጋውን ያብዛላችሁ የአምላክ ሰላም ይሄንን መልእክት ለምትሰሙ ሁሉ ይሁን የዓለማት ፈጣሪ የሆነው እግዚአብሔር አምላክ የሰው ልጆችን ለክብሩ በራሱ አምሳል ከፈጠረ በኋላ አብረው ከሚኖሩበት ዓለም በኃጢአትና በበደል ምክንያት ተለያይተው መኖር እንደጀመሩ መጽሐፍ ቅዱስ ያስተምረናል ከዛ ጀምሮ እስካሁን ድረስ የሰው ልጆች ከእግዚአብሔር ጋር ተለያይተን በምንኖርበት በዚህ ዓለም ስደት ክፋት ህመም በሽታ መሞት ሀዘን ሰቆቃ የተለያዩ አስከፊ ነገሮች ያሉበት ዓለም እንደሆነ ሁላችንም እናውቃለን። ታዲያ በዚህ በሚያስከፋ ዓለም ውስጥ የሰው ልጆችን ፈጽሞ ለዘላለም ይኖሩ ዘንድ እግዚአብሔር ፈቃዱ ስላልሆነ፣ ስለሚወደን ደግሞ ፍጹም ፍቅር አምላክም ስለሆነ ተመልሰን ከእሱ ጋር ሰቆቃና ሀዘን የሌለበት እሱ ያዘጋጀው የዘላለም ቤት ውስጥ እንድንኖር መፍትሄ አመጣ። ታላቁ የምስራች ፍጹም አምላክ ፍጹም ሰው የሆነው የእግዚአብሔር አንድያ ልጅ። ኢየሱስ ክርስቶስ መልእክተኛ ሆኖ በመምጣት የነበረብንን የኃጢአት ዕዳ የዘላለም የሞት ፍርድ ተሸክሞ በመስቀል ላይ በመሞት ኃጢአትና በደላችንን አስወግዷል። ነገር ግን ይህንን ኃጢአትና በደላችንን ተሸክሞ መሞቱን የኢየሱስ ክርስቶስን የከፈለውን መከራ ማወቅ ብቻ አያድንም። ይሄ የማያድን እምነት ይባላል። የሚያድነው እምነት ግን ስለኛ ኃጢአትና በደል በመስቀል ላይ የከፈለውን ዋጋ በማመን አንተ የህይወቴ ጌታ ሁን አዳኝ ነህ ብለን በመቀበል ህይወታችንን ለሱ በመስጠት ይህንን የዘላለም ህይወት ግብዣ በነፃ መቀበል እንችላለን። ለዚህ የዘላለም ህይወት ምንም አይነት ክፍያ ወይም ደግሞ ከራሳችን የምንጨምረው ነገር የለም። እንዲሁ በነፃ በእምነት በጸጋ ብቻ መዳን ይቻላል። ሁሉን የሚያስፈልገውን ክፍያ ሁሉ ኢየሱስ ክርስቶስ ስለከፈለ ዛሬ ከኛ የሚጠበቀው የተከፈለልንን ዋጋ በማመን አንተ ጌታ የኔም ጌታ ሁን ብለን በመቀበል የዘላለም ህይወት ግብዣውን መቀበል እንችላለን። የዘላለም ህይወት መስጠት የሚችለውን የናዝሬቱን ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ ማድረግ የምትፈልጉ ከሆነ እኔ የምለውን ከኔ በኋላ በማለት ይህንን ጸሎት መጸለይ ትችላላችሁ። እግዚአብሔር አምላኬ ሆይ እስከዛሬ ድረስ ህይወቴን እኔ በምፈልገው መንገድ ስመራው ቆይቻለሁ። እስካሁን ድረስ የሰራሁትን ኃጢአትና በደል ሁሉ እናዘዛለሁ። በልጅ በክርስቶስ ኢየሱስ ደም እጠብና አንጻኝ። ደግሞም ኢየሱስ የህይወቴ ጌታና ስለኔ ሲል በመስቀል ላይ እንደሞተ በሶስተኛውም ቀን ሞትን ድል አድርጎ እንደተነሳ እንዳረገ በሰማይ ቤት ካዘጋጀልኝ በኋላ ደግሞ ከእሱ ጋር ለዘላለም ሊያኖረኝ ተመልሶ እንደሚመጣ አምናለሁ። በልጅ በኩል ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። አሜን።